ኢትዮጵያ ኮስሞቲክ በማስገባት በዓመት 575 ሚሊዮን ብር ትፈጃለች። 575 ሚሊዮን ከኢንተርኔት የምናገኘው የውበት መጠበቂያ ምርቶችን በሀገር ውስጥ ምርት መተካት ኢትዮጵያ ምርቶቹን ለመግዛት የምታወጣውን በርካታ ገንዘብ ለማስቀረት ያግዛል። በተኪ ምርቶች ላይ የተሰማራውና ና የውበት መጠበቂያ ምርት የሚያመርተው ማቴዎስ መባ ኮስሞቲክስ ማኒፋክቸሪንግም በዛሬው ዕለት በቅሊንጦ ልዩ የኢኮኖሚ ዞን ተመርቋል። ፋብሪካው በአጭር ጊዜ ውስጥ ምርቶችን ማምረት ይጀምራል። ላለፉት አስር ዓመታት እየሰራን ቆይተናል እና የዛሬ ስድስት ወር አካባቢ ከዚህ ከቅሊንጦ ስፔሻል ኢኮኖሚ ዞን ይህንን 7500 ካሬ ሜትር መሬት ተረክበን 2200 ውን ለዚህ ለውበት መጠበቂያ ምርቶች ማምረቻ እንዲሆን አድርገን ዛሬ የምረቃ ፕሮግራሙ ላይ ነው የምንገኘው። ሁሉንም ነገር ጨርሰን ነው ዛሬ ያስመረቅ ነው። በጣም በጥቂት ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ወደ ምርት እንገባለን። ኢትዮጵያ ለውበትና ለመድኃኒት የሚሆኑ በርካታ የተፈጥሮ ሀብትና እጽዋት ዝርያዎች አሏት። ፋብሪካውም መዋቢያዎችን የሚያመርተው የኢትዮጵያ የተፈጥሮና እጽዋት ሀብቶች ግብዓት አድርጎ በመጠቀም ነው። ኢትዮጵያ ታምርት ነው ሞቷችን አይደለም እንደ ኢትዮጵያ። ስለዚህ ኢትዮጵያ ደግሞ ያመረተችውን ለኢትዮጵያውያኖች መሸጥ አለባት። ስለዚህ በሀገራችን ተመርተው ከሀገራችን እጽዋቶች ከሀገራችን ሪሶርስ አድርገው ምንም አይነት ኬሚካሎች ሳይጨመሩባቸው 100% ኦርጋኒክ ነው፣ ተፈጥሮ የጠበቁ ምርቶችን በማምረት እነዚሁን ምርቶች ሀገራችን ላይ ለመሸጥ ለሀገራችን ልጆች ለመሸጥ እንደዚሁም ደግሞ በአለምም ስታንዳርዳቸውን ጠብቀው የአለም የኢንተርናሽናል ማርኬት ስታንዳርድ ጠብቀው ኢንተርናሽናሊ መሸጥ የሚችሉን ፕሮዳክቶችን ነው እንግዲህ ለማምረት ዝግጅታችን እየጨረሰ፣ ኢትዮጵያ በጣም ብዙ በጣም ብዙ እጽዋት አለ። ለመድኃኒትነት የሚያገለግሉ ለውበት የሚያገለግሉ ወላጆቻችን ድሮ ይጠቀሙባቸው ነበሩ። የጎንዮሽ ጉዳት የሌላቸው እጅግ በጣም ጠቃሚ የሆኑ ከእነሱ ውስጥ ጨምቀን ጠቃሚዎቹ በዘመናዊ መልክ ዓለም አቀፍ ደረጃውን በጠበቀ መልኩ ይህንን ነገር በፋብሪካ በምርምር በተደገፈ ለገበያ ማቅረብ መቻል አንድ ትልቅ ምርታ ነው። ፋብሪካው ጥራት ያላቸውና ለኢትዮጵያውያን ተስማሚ የሆኑ አንድ ሽቶን የመዋቢያ ምርቶችን በአመት ያመርታል። ያለፉት አስር ዓመታት በዚሁ ቢዝነስ ላይ ቆይታ አድርገናል። ይሄኛው እንግዲህ የሀገር ውስጥን በጣም በስፋት ሰብስቲቱት ለማድረግ በተጨማሪ ደግሞ ኤክስፖርት ለማድረግ የወሰድነው እርምጃ አካል በሁለት ምዕራፍ ከፍለን ነው ይሄንን አሁን የጀመርነው። የመጀመሪያው ምዕራፍ 2200 ካሬ ሜትሩን ለማምረት እንዲሆን አድርገን አዘጋጅተነዋል። ቀሪ ደግሞ ወደ 3000 ካሬ ሜትር የሚጠጋ ተጨማሪ ግቢ ውስጥ የምናደርገዋል በምዕራፍ ሁለት። በዚህ አሁን በያዝነው ግን በ2200 ካሬው ላይ ለ260 ሰዎች ቋሚና ጊዜያዊ የስራ እድል ይፈጥራል። እስከ 1000 ቶን የሚደርሱ የተለያዩ ምርቶችን ለማፕሮሰስ አርገን ለማውጣት ነው። እንግዲህ ዝግጅታችን የጨረሰው ተኪ ምርቶች ሀገራዊ ፍላጎትን ለመመለስ የሚጫወቱት ሚና ከፍተኛ ሲሆን የተለያዩ መድኃኒቶችና ሌሎች ግብዓቶችን የሚያመርቱ ከ28 በላይ ድርጅቶች በቂሊንጦ ልዩ የኢኮኖሚ ዞን ይገኛሉ። አላማ አድርጎ የተነሳው የጤናውን ዘርፍ የማምረት መድኃኒትና መድኃኒት እቃዎች እንዲሁም ሌሎች ተጓዳኝ የመድኃኒት ምርቶችን እንዲያመርት ተብሎ የተሰራ ነው። በውስጡ ከ28 በላይ የተለያዩ ከሀገር ውስጥና ከውጪ የሚገኙ አምራች ባለሀብቶች ይገኛሉ። በኢትዮጵያ ውስጥ እጅግ ተፈላጊ የሚባሉ ከአንቲባዮቲክስ ጀምሮ ያሉ መድኃኒቶችን የሚያመርቱ እንዲሁም የመድኃኒት መገልገያ እቃዎችን የሚያመርቱ ኪትሶችን እና ሌሎችን የሚያመርቱ ድርጅቶች አሁን በቅሊንጦ ልዩ ኢኮኖሚ ዞን እየሰሩ ይገኛሉ። ሶፋር አሁን ከ28 በላይ በመድኃኒትና በሃይቴክ ኢንዱስትሪ ውስጥ የተሰማሩ ናቸው ማለት እንችላለን። ከቅርብ ጊዜ ወዲህ ለተኪ ምርቶች በተሰጠው ትኩረት ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት እያስቻለ ይገኛል።